ሞዴል ቀነኒ አዱኛ ሕይወቷ ማለፉ ከተሰማበት ጊዜ ጀምሮ ባለፉት ወራት በየጊዜው ይደረግ የነበረውን የፍርድ ቤት ውሎ ከዛሬ ነገ ምን ይፈጠር ይሆን እያሉ በርካቶች በጉጉት ሲጠባበቁ ሰነባብተዋል። ከሰሞኑ የፍርድ ቤት ቀጠሮ በኋላ አዲስ መረጃም ትናንት ማታ ተሰምቷል። መረጃውም አንዷለም ጎሳ ለወራት ከነበረበት እስር መፈታቱን የሚያመላክት ነው። ትናንት ከእስር ከመፈታቱ በፊት የቀነኒ አዱኛ አባት ለጉርሻ ገጽ የተናገሩት አሳዛኝ መልእክት እንደነበራቸውም ተነግሯል። ለመሆኑ የቀነኒ አባት ምን አሉ? አንዷለም እንዴት ሊፈታ ቻለ? ስለ ጉዳዩ ጠበቃው የተናገረው ምስጢርስ ምንድን ነው? ከእስር ከተፈታ በኋላ በዛሬ ዕለት በቀነኒ መቃብር ቦታ ላይ ተገኝቶ የሆነውስ ምንድን ነው? በመቃብሯ ሲገባም የሚያሳየው ፎቶ ምስጢርስ እንዴት ያለ ነው? ይህንን መረጃ የሰሙ ኢትዮጵያውያንስ ምን አይነት ምላሽ እየሰጡ ይገኛሉ? ሁሉንም በዝርዝር እንነግራችኋለን። እንደምን አላችሁ የተወደዳችሁ የጎራ ስቱዲዮ ቤተሰቦቻችን። ጎራ ስቱዲዮ የተለያዩ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። እስከዛሬም የቀነኒ አዱኛን ጉዳይ በተለያዩ መረጃዎች ስናካፍላችሁ ቆይተናል። ዛሬ ደግሞ አዲስ የወጡትን ላይ የጠቀስናቸውንና የጠየቅናቸውን ጥያቄዎች ለመመለስ ወደ ዝርዝሩ እናምራም እስከ መጨረሻው ከኛ ጋር ሆኖ ከጮኛው ሞት በኋላ ለ3 ወራት በእስር ላይ የቆየው አንዷለም ጎሳ በ50 ሺህ ብር ዋስ ማክሰኞ ሰኔ 3 ቀን 2017 ዓ.ም መፈታቱን ጠበቃው ገልጸዋል ሲል ቢቢሲ ነው የዘገበው። የሕግ ባለሙያው ለቢቢሲ እንደገለጹት ላለፉት ሶስት ወራት ክሱ በፍርድ ቤት ሲታይ የነበረው አንዷለም ጎሳ ላይ አቃቢ ሕጉ በተሰጠው ጊዜ ክስ ባለመመስረቱ በዋስ እንዲፈታ ፍርድ ቤቱ ብያኔ አስተላልፏል ብለዋል። ባለፉት ጥቂት ወራት ፖሊስ ምርመራዎችን ሲያደርግ ቆይቷል። ፖሊስ ግንቦት 15 ቀን 2017 ዓ.ም ምርመራውን አጠናቆ ጉዳዩን ለአቃቢ ሕግ አስተላልፏል ብለዋል። ጠበቃው አቃቢ ሕግ የፖሊስ ምርመራ በደረሰው በ15 ቀን ውስጥ ክስ መመስረት አለበት ይላሉም። ነገር ግን አቃቢ ሕግ እስከ ግንቦት 30 2017 ዓ.ም ድረስ ክስ እንዲመሰረት ወይም ምርመራው በቂ አይደለም ብሎ መዝገቡን መዝጋት ቢኖርበትም ይህንን አላደረገም ሲሉ ተናግረዋል። አቃቢ ሕግ የፖሊስ ምርመራ በደረሰው በ15 ቀን ውስጥ ክስ ካልመሰረተ ከህግ ውጭ ታስሯል ተብሎም ስለሚታሰብ የደንበኛቸው አካልን ነጻ የማውጣት ጥያቄ እንዲከበርላቸው ጠበቃው ለፍርድ ቤቱ መጠየቃቸውንም ገልጸዋል። ፍርድ ቤቱ የተጠርጣሪውን ጥያቄ ተመልክቶም አንዷለም ጎሳ በዋስ እንዲፈታ ብያኔ መስጠቱም ተነግሯል። የሙዚቀኛው በዋስ መፈታት ውሳኔ በተመለከተ የሟች ቀነኒ አባት አቶ አዱኛ አቆም ልጄን ለሁለተኛ ጊዜ ነው የገደሏት ሲሉም ለቢቢሲ መናገራቸውም ነው የተዘገበው። እስከዚህ ሰዓት ድረስ ፖሊስም ሆነ አቃቢ ህግ እዚህ ላይ ደርሰናል ብለው በግልጽ የነገሩን ነገር የለም ብሏል። እንዲሁ በብላሽ ሶስት ወራት ነግዷል። የልጃችንን ደምም እውነትም አላገኘንም። ልጄን ለሁለተኛ ጊዜ ነው የገደሏት ሲሉ መናገራቸውን ነው ይኸው የቢቢሲ መረጃ የሚያመላክተው። ከዚህ በኋላ ምን እንደሚያደርጉ ቢቢሲ ላቀረበላቸው ጥያቄ ህጉ ስብስብ ነው፣ አቃቢ ሕግ የሚለውን አይተን ለአምላክ እንሰጣለን፣ እንደ ሰው የምንለው ነገር የለንም። ቀነኒ ፍትህ እየተነፈገች ነው። ከጅምሩ አንስቶም የነበረ ነገር ነው። እኛንም ለማድከም እስካሁን አቆዩን እንጂ ሊለቁት ከፈለጉም ቆይተዋል ሲሉ ተናግሯል ብሏል ቢቢሲም። አክለውም በዚህ አካሄድ እንሞክር ብለን እንጂ ፍትህ እናገኛለን ብለን አናስብም፣ ከሷም ደም የልጁ ታዋቂነት ይበልጣል ብለዋል። ሞዴል እንዲሁም የማስታወቂያ ባለሙያ የነበረችው ቀነኒ አዱኛ መጋቢት አንድ ቀን 2017 ዓመተ ምረት ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ አምስተኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታም መውደቋም ለህልፈቷ ምክንያት መሆኑን ፖሊስ አመላክቷል። ከቀነኒ ሞት ጋር ተያይዞም በግድያ ተጠርጥሮ የታሰረው እጮኛዋ አንዷለም ጎሳም ከዚህ ቀደም በዋስትና እንዲወጣም የቀረበው ጥያቄም በነፍስ ግድያ የተጠረጠረ በመሆኑም እንዲሁም ማስረጃዎችን ያሽሻል በሚል ውድቅ መደረጉ የሚታወስ ነው። ቀጣዩ ሂደት ምን ይሆናል በሚል ቢቢሲ የጠየቃቸው የሙዚቀኛው ጠበቃም እስካሁን የፍርድ ቤት ቀጠሮም አልተሰጠም፣ የአቃቢ ሕግን ውሳኔም እየተጠባበቅን ነው፣ ክስ ለመመስረትም ሆነ መዝገቡን ለመዝጋት የሚሰጡን ውሳኔም ግልባጭ የምንጠብቅ ይሆናል ብለዋል። የቀነኒ አባት አዱኛ አቆም ከዚህ ቀደም ከቢቢሲ ኦሮምኛ ጋር ባደረጉት ቃለ ምልልስም ልጃቸው ከፎቅ ወድቃ ሞታለች ብለው እንደማያምኑ ተናግረው ነበርም ደውለው ልጅቷ ከፎቅ ወድቃለች ብለው ተናገሩ ልጅቱ ከፎቅ ላይ አትወድቅም የተረጋጋች ለለውጥ የምትሰራም ራሷን የምትቀይር ቤተሰቧን ለመለወጥም የምትሰራ ናት ስለ ነገ ታስባለችም እንደዚህ አይነት ተልካሻ ነገርም አታደርግም ራሷን ከፎቅ ወረወረች የሚለው ነገርም አይዋጥልኝም፣ ሰው ጎድቷት እንድታደርግ ገፋፍቷት ካልሆነ በስተቀር ሲሉ መናገራቸው ይታወሳል። እኛ የምንፈልገው ፍትህ ብቻ ነው፣ እኛ የምንፈልገው የልጃችን እንደምንጂ ሌላ አይደለም ሲሉ አክለው ተናግረው ነበር። ያን ጊዜ አስከትለውም ሆኖም አንዷለምና ቀነኒ ጥሩ ግንኙነት እንዳላቸውም አውቃለሁ ሲሉ መስክረው ነበር። በወቅቱም በምዕራብ ሀረርጌ ዞን ዳሮ ላቦ ወረዳ በሚጨታ ከተማ የተወለደችው ቀነኒ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች የህይወት ታሪኳም ያስረዳል። በ25 ዓመቷ ህይወቷ ያለፈው ቀነኒ በ2011 ዓ.ም ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክናም ወተር ኢንጂነሪንግ ተመርቃ ነበረም። ከዚያም በኋላ በኦሮሚያ ውሃና ኢነርጂ ቢሮ ለተወሰነ ጊዜም ሰርታለች። ቀነኒ በሞዴሊንግ በማስታወቂያና በመዝናኛ ሥራዎቿም ትታወቃለች። በቲክቶክም በርካታ ተከታዮችን በማፍራት የኦሮምኛ ሙዚቃዎችን ባህሏንና ወጓን እንዲሁም ልዩ ልዩ ኢትዮጵያዊነቷን የሚገልጹ ጉዳዮችን ስታደርግ እንደቆየች የምናስታውሰው ነው። ድምፃዊ አንዷለም ጎሳ ታዲያ ከእስር ቤት ከወጣ በኋላም በሞት የተለየችውን የቀድሞ ፍቅረኛውን ወጣት ቀነኒ አዱኛን ካረፈችበት ቦታ በመሄድ ሀዘኑን ገልጿል። መቃብሯ ላይ ተገኝቶ ነበረም። ሐውልቷ እንደዚያ ተሰርቶም ፎቶዋም ተለጥፎም በሚያሳዝን ሁኔታም ወድቃ ተመልክቷታል እንግዲህ ጉርሻ ገጽ በትናንትናው ምሽት ላይ ያጋራውን አንድ መረጃ እንንገራችሁ። ትናንት ከቀነኒ አባት ከአቶ አዱኛ ዋቆ ጋር ቆይታ አድርገን ነበር ይላል ገጹም። ከዚህም የተነሳም የቀነኒን ፎቶም ቀደም ብለን ለጥፈን ነበር በማለትም አክሏል። የቀነኒ አባትም ጧት ፍርድ ቤት እንደነበሩናም፣ ልጄ ደከመኝ ነገሩ ሁሉ አልቋል ብለው እንደነበረም ገልጸውልኛል ሲልም ጉርሻ ገጽ አክሎ ጨምሮ ገልጿል። ከዚያም እና ተፈታ ብለን ስንጠይቃቸውም። እስከ አስር ሰዓት ድረስ እንዳልተፈታ ነግረው ነበር በማለትም አክሏል። ከዚያ በኋላ ግን ባለን መረጃ መሰረት በእጮኛው ሞት ምክንያት ተጠርጥሮ ታስሮ የነበረው ድምፃዊ አንዷለም ጎሳ ባለፈው አርብ ዕለት ክስ ሊመሰረትበት የሚገባው ቀነ ገደብ በማለቁም እንዲሁም አቃቢ ሕግም ከፖሊስ ባገኘው መረጃም ድምጻዩ ላይ ክስ ለመመስረት የሚያስችል በቂ ማስረጃም እንዳላገኘ በመግለጹም ክስ ሳይመሰረትበት በትናንትናው ምሽት ከእስር መፈታቱንም